በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ተወዳጆች፣ እንደምናላችሁ እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የማነሳቸው አንድ ሶስት ወሳኝ ጉዳዮች አሉ። የመጀመሪያው ነገር ስለ ቅዱስ ቁርባን እንግዲህ በቅዱስ ቤተክርስቲያን በስርዓተ ቤተክርስቲያን ውስጥ ከተደነገጉት እንግዲሁም በዶግማ ደረጃ ከተቀመጡት ዋና ሁለት ጊዜ ከተቀመጡት እንግዲህ ሚስጥረ ጥምቀትና ሚስጥረ ቁርባን ነው። እና እንግዲህ እቺ ቅዱስ ቤተክርስቲያን ስንዱ እመቤት ነች። እለት ዕለት ግን የምናያቸው አንዳንድ ነገሮች በሆኑ ቡድኖች እየተፈጠረ ስላለው በዚህ ጉዳይ ላይ እንግዲህ ትላንትና እሁድ ገጠመኝ ተስፋዬ ህዝብ ይዞ እንደ ላንቲካ የው እንደምታዩት በሶሻል ሚዲያ ላይ ይህን ያል ሰው አቆረብኩኝ የሚል ነገር ያነሳበን ነገር አለ። እንግዲህ ይህ ነገር ከማን የተነሳው እነማን ናቸው እንዲህ አይነት ነገር እያደረጉ ያሉት ብዬ እንደ አንድ ኦርቶዶክስ ተዋህዶ ነገሮችን ማየትና መመርመር ስለነበረብኝ አስባለሁ። እንደምታውቁት በቅርብ ጊዜ በጳግሜ ወር ላይ እነ አኬም እንግዲህ እናትና እስማኤል ከሚባል ዲያቆን ጋር ይህን ነገር ሲያስቡ ነበረ፣ እና እንደዚህ አይነት ነገር አስበው መጨረሻ ላይ እንግዲህ ተቃውሞ መጥቶ ቤተ ክርስቲያን እንዲህ አይነት ስርዓት የላትም የሚል ጽኑ ሀሳብ ነበረ። ቤተ ክርስቲያን እንደዚህ አይነት ትምህርት የላትም፣ እንዲህ አይነት ስርዓት የላትም። ስለሆነም በዚህ ጉዳይ ላይ በግልጽ አማርኛ ተነግሯቸዋል። ምን ማለት ነው? ቁርባንን እንዴት ልበላችሁ የሆነ ቡድን ከሆነ ቡድን ጋር አድርጎ በጀማ ከዛ በኋላ የፎቶሾፕ የፎቶሾፕ ምናምን እያሳዩ የሚደረግ ነገር እኔ አላየሁም። እንግዲህ እንደው ኖርማል ነው አለ ካላችሁኝ ልታሳዩኝና ልትመክሩኝ ትችላላችሁ። ነገር ግን ይሄ ጉዳይ ወደ ምን እየሄደ ነው? አቁራቢ ቡድን እያዘጋጀ አይመስላችሁም? የሆነ ቲም እየተዋቀረ አይመስላችሁም? መቼ መቼ ቅዱስ ቤተክርስቲያን ሁሌ ሁሌ ሁሌ የምትጠቀው በገዛ ልጆቿ ነው። በግልጽ አማርኛ የምናገረው ማለት ነው። ስለዚህ እነ አኬ ያንን ነገር ባደረጉ ጊዜ ልክ አይደለም ብለን ተናግረናል። ይሁንና ግን ያን ነገር አደረግም ብለው ፎቶ እያሳዩው እንደምታዩ ፎቶ ሲያሳዩ ታዋቸዋላችሁ ማለት ነው። ከዛ በኋላስ ቀጣይ ነገር ማለት ነው። ቀጣይ ነገር ደግሞ ይሄኛውን ደግሞ እንዲሁ አደርጋለሁ ብሎ ቢዝነሱ ሰራ ቢዝነሱ ሸቀለ። በነገራችን ላይ እነ ተስፋዬ እነ ግርማ በየትኛው ትምህርታቸው ነው ስለ ቅዱስ ቁርባን ተናግረው ሰውን ወደ ቁርባን የሚያደርሱት? እውነት እንነጋገር ከተባለ ይህ ብቻ እኳ አይደለም። እንግዲህ ግርማ ለጎረቤት ጭምር ትቆርባላችሁ ስለ ቁርባን ሰባት ሚስጥራት ብሎ የተናገረው ነገር ይህ ቤተክርስቲያናዊ ትምህርት እንደሆነ ይታወቃል። ተስፋዬም ይሄንን ስለሆነም አሁን በቡድን በማህበር ተደራጅቶ ነገ ለመገንጠል የሚያመች ነገር አይደለም ብላችሁ ታስባላችሁ። አያችሁኛ እኮ የምንቃወምበት መሰረታዊ ነገራችን እኮ በዚህ ጉዳይ ላይ ቤተክርስቲያን፣ እና የቤተክርስቲያን ነገር ይቀበር እያለን ያለ ነው። ተወዳጆች ስለዚህ እነዚህ ሰዎች የሚያደርጓቸው ንግግሮች እና የሚያደርጓቸው ነገሮች ነገ ለቤተክርስቲያን ችግር ነው ብዬ አምናለሁ። በደንብ እንድትረዱን በቅንነት እንድትረዱኝ ይህን ሀሳብ እናገራለሁ። ስለሆነም አሁን ተስፋዬ እንደምታዩት ይህን ያልሰውንት፣ ከዛ በኋላ ካባለበሱት ምን አደረጉት? በእውነት ለመናገር ምንድን ነው እነዚህ ሰዎች የት ናቸው? ቤተክርስቲያንስ? አሁን ተስፋዬ እራሱ ቤተክርስቲያን አሁን ሲ ቅዱስ ሚካኤል ቤተክርስቲያን ውስጥ እችን ገንዘብ ለማሰባሰብ ብሎ ገብቷል። እና እኔ እንደ አንድ የቤተክርስቲያን ልጅ የጥንቃቄ መልእክቴን ነው እየተናገርኩ ያለው ተወዳጆች የጥንቃቄ መልእክቴ፣ ነገ እነ በጋሻው ነገ እነ አሰግድ ነገ ሌሎቹ እንዳደረጉት ይሄ ገንጣይ ቡድን ቤተክርስቲያንን እንደገና ሌላ ችግር ውስጥ እንዳይፈጠር ነው። ምክንያቱም በግልጽ እነዚህ ሰዎች የሚያደርጉት ነገር ኢ ቤተክርስቲያናዊ እንደሆነ አንዳንዶቻችሁ ታውቃላችሁ ትረዳላችሁም ብዬ አስባለሁ። ተወዳጆች እኔ እንግዲህ ፐርሰናሊ አንዳንድ ግለሰቦች ላይ ሀሳብ ስሰጥ ይሄ ነው ብዬ ስናገር አንዳንዶች በኔጌቲቭ ነገር ታዩታላችሁ። ግን በንጹህ ሕሊና ካሰባችሁት የምናገረው ነገር ስርዓተ ቤተክርስቲያን ይከበር፣ የቤተክርስቲያን ትምህርት ይከበር ነው እያልኩ ያለሁት። ለምሳሌ ትላንትና ቀለሜ እንግዲህ ሰው አንልክብህም፣ ያን ሰውም እንግዲህ ዲያቆኑን እንዳትሄድ ብለህ በተናገርን ጊዜ ቀለሜ እና ቡድኑ ውስጥ እንግዲህ ሁሌ የሚነሳ ነገር አለ፣ ደጋግመን መልስ የሰጠንበት ነገር አለ፣ ደጋግመን መልስ የሰጠንበት ነገር አለ። እስኪ ለምሳሌ ይሄን ነገር እንስማና እንመለስ። የጎጃምን ሰዎች ለምን ትለይብኛል? እነርሱምስ አትምራቸው ምን አለው? ጌታም አሁን አልምራቸውም ስራይ ያበዛሉና አለው።

ከመጽሐፍ ቅዱስ ጋር የሚገናኝ አይደለም። እነዚህ ሰዎች ጀብደኝነታቸው የኢትዮጵያን ሰዎች ለማስማር ነው። የኢትዮጵያን ህዝብ ለማዳን ነው። የሚዘቀዘቁትም ዓይናቸው የሚወጣውም እግሩ የሚቆረጠው የተክላይ ማቶ እግሮ ቢቆረጥ፣ በነገራችን ላይ የተክላይ ማቶ እግሮ ቢቆረጥ ምን ተጎዳ? ስድስት ክንፍ ኮን ይበቀለለት ሆነ። አንድ እግር ተቆርጦ ስድስት ክንፍ ቢበቅልለት በሁለት ክንፉ እየበረረ በሁለት ክንፉ ከፀሐይ ተከላክሎ በሁለት ክንፉ ደግሞ ምርኩዝ አድርጎ ትራንስፖርት እንኳን እኮ አይጠብቅም እኮ ሰው ከቀበና ፒያሳ አንድ እግር ተቆርጦ ስድስት ክንፍ ከበቀለ እና ስለ እግሩ የተቆረጠው ለምንድን ነው? ኢትዮጵያን ህዝብ ለማስማር ነው። አይገናኝም። መጽሐፍ ቅዱስ ላይ ካሉ ተአምራቶች ጋር የነዚህ ገድላ ተአምራት አይገናኝም። ጥያቄያችን ከዘላለም ህይወት ጋር ነው። ለምን ተዘቀዘቀ? የኢትዮጵያን ህዝብ ለማስማር። ለምን እግሩ ተቆረጠ? የኢትዮጵያን ህዝብ ለማስማር ነው። መጽሐፍ ቅዱሳዊ አይደለም። የሰው ልጅ የኃጢአት ስሬትም ሆኑ ለጎጃም ብሮኬ ለጎጃም ለጎጃም ስራ ያበዛሉ ያው አባታቸው ገብረ መንፈስ ቅዱስም ጌታችንን በጊው መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱን እሳት ምራቸው ምን አለው። ጌታም አዎን አልምራቸውም፣ ምክንያቱስ ስራይ ያበዛሉና አለው። ለምንድነው አይምራቸው? ስራይ መጠት ስለሚያደርጉ ማለት ነው። ይሄ የሆነን አካባቢ ጠርቶ በዚህ ልክ መናገር በጣም ነውር ነው። በሆነን አካባቢ ጠርቶ ሰው ይበላ ሁሉ ብሎ የተሰራው ትልቁ ላይ አድርገኝ ትልቁ ላይ አድርገኝ ትልቁ ላይ አድርገኝ ይሄንን ለሞታ ቀራ ነው ያድርሱለት በሆነ ሶሻል ሚዲያ ላይ ለሚሰሩ ትልቁ ላይ አድርገኝ ገድለ ተክለሃይማኖት እነሱ ሲጽፉ ካላፈሩበት ህዝባችን እንደዚህ እየከፋፈሉ እንግዲህ ተወዳጆች በቻልነው መጠን ምሽት በላይቭ ላይ መልስ እንሰጣለን። ይህንም ጉዳይ እንግዲህ የዛሬ አመት አካባቢ አንስተውት ነበረ፣ አንስተውት ገድሉም ተነስቶ ገድሉ እንደማይል እንግዲህ፣ እንደምታውቁት ምንፍቅናዎቹ ለራሳቸው ያተሙባቸው መጽሐፍቶች እንዳሉ በግልጽ ታውቃላችሁ። ማተሚያቤት ጭምር እንዳላቸው በደንብ ይታወቃል፣ ሁላችንም እናውቃለን። ነገር ግን ይህንን እንኳን ነገር እኛ መልስ በምንሰጥ ዲያቆን ዘማርያም መልስ ሲሰጥ ከኛ ውስጥ የሆኑ የነ አኬቡ እንግዲህ ጋዲስ በዚህ ጉዳይ ላይ እኔም ይሄን አልቀበልም ብሏል። በመጀመሪያ ደረጃ ገድሉ ይሄን ይላል ወይ? ስለ ገድሉ ግልጽ ነገር አለ ወይ? መብራሪያ ታቁታላችሁ ወይ? እነዚህ ሰዎች መጽሐፍን የመበረዝ የተለያዩ ነገሮች እያደረጉ ነው። ነገር ግን አሁን በደንብ እንድትረዱን የምንፈልገው ስለ ተአምረ ማርያምም ሆነ ስለ እኛ ውስጥ ተቀምጠው አንቀበልም የሚሉ ቡድኖች አሉ። ፐርሰናሊ ከነ አኬ ከነዮብ ጋር ከነጋዲስ ጋ ከነልደተቃለ ችግር የለብኝም። ፐርሰናሊ ጉዳይ ከቤተክርስቲያን ጋር ነው። የቤተክርስቲያን ነገር ላይ ግን ከማንም ጋር አልደራደረም። ስለዚህ እነዚህ ሰዎች ከነዚህ ሰዎች ጋር ያላቸው ግንኙነት ይሄ ነው ብዬ ባልናገርም፣ በግልጽ አማርኛ እኛም ውስጥ እኮ ተቀምጠው ይሄን ነገር አንቀበልም ብለው የነዚህኑ ጩኸት የአንድ ግለሰብ ማብራሪያ ይዘው የተናገሩ ሰዎች አሉ። ስለዚህ ገድላትን ወይም በቅዱሳን የመታመናችንን ነገር እንግዲህ እውነት ያንን ነገር ለማጥፋትና ለማበላሸት ለማጥፋትና ለማበላሸት ህዝቡን ከቤተ ክርስቲያን ለማራቅ ለጻድቃን ለቅዱሳኑ ያለን አመለካከት እንዲበላሽ የሚያደርጉ እነዚህኞቹ ብቻ ሳይሆኑ እዛም ያሉት ጭምር የት ከቤተ ክርስቲያን ውስጥ ተቀምጠው እዚህም ተቀምጠው ውጭም ተቀምጠው ያሉት አንድ ላይ ይህን ነገር ሲያራግቡ እናያለን ማለት ነው። ስለዚህ በጊዜው መልሰተና ትላንትም ተነስቷል ይ ጉዳይ እነዚህ ወጣቶች ለምሳሌ ከአዲስ አበባ በዚህ ጉዳይ ላይ ምን ብሎ አልቀጥሎ አምኗዋል ወይ እንደማይል አምኗዋል ወይ እንደ ፖይንት አውጥተው ነበር ሲናገሩ የነበረው ሰርተንበታል ነበራል። ስለዚህ እኔ ከነዚህ ልጆች ጋር ምንም አይነት ፐርሰናል ግጭት የለኝም። ይሁንና ግን የሚሉት ነገሮች በጣም ከባባድ እየሆኑ ነው የመጡት። ወደድክም ጠላህም ማንም ከቅድስት ቤተ ክርስቲያን አይበልጥ በህቡ ተደራጀ፣ በግለሰብ ቆምክ፣ ከቅድስት ቤተ ክርስቲያን አትበልጥም። ስለዚህ አንተም ቀዳዳ የከፈትክ ቤተ ክርስቲያን የማትለውን አብረ እያራገብክ ነው ብዬ ነው እየተናገርኩ ያለሁት ማለት ነው። ሌላው እንግዲህ በሶሻል ሚዲያ ላይ እንግዲህ ደግሞ እውነት እውነት በዚህ ሰሞን ደግሞ አኬ የሚናገራቸው ንግግሮች አሉ። እንግዲህ አኬ ከዚህ በፊት የሚናገራል እንደፈለገ ነው የሚናገረው። በታምረ ማርያም ላይ እማልቀበለው አለ። ገድላትን አልቀበልም። በነገራችን ለመከራከሪያ አይሆኑም የሚባልበት ነገር ዶግማችን የተነሳው ከገድል አይደለም። ለምሳሌ አቡነ ተክለ ሃይማኖት ገድል እኮ እኛ ዶግማችን እኮ የተሰራው መቼ ነው? ገባቸኋላላባል ደሁማ እንኮ አባቶች ያጸኑትን። ስለዚህ ስለዚህ በሰውንት ላይም ተነስተን አይደለም የምንሰራው። ስለዚህ ልክ አይደለም ብለን እነዚህ ልጆች የሚሄዱበት አካሄድ በስርዓት መያዝ አለበት ብለን እኮ ስንናገር፣ አንዳንዶቻችሁ በቡድን ትሰድቡናላችሁ፣ አንዳንዶቻችሁ በቡድን የተለያየ ነገር ታደርገ ልንገራችሁ፣ ማንም ከቅድስት ቤተክርስቲያን ስለማይበልጥ ማለት ነው። እስኪ አንድ ጽሑፍ ላሳያችሁ። እንግዲህ ስለባብላክ ወላዲተ አምላክ አኬ የሚያነሳው ጽሁፍ አለ። የቴሌግራም ግሩፕ አላቸው፣ በነገራችን ላይ ያነሳሉ። ምን ብሎ ያነሳል? እስኪ በግልጽ አማርኛ እንስማው። ኦርቶዶክሳዊነት መጠነው ይባልና ከዛ ደግሞ እዛው ጋር እመቤታችን ሞት የተፈረደበትን ስጋ አልያዘችም ይባላል። በደንብ ስሙኝ። ይሄ እንግዲህ ሐዋርያዊ መልሶች የሚል የቴሌግራም ግሩፕ ላይ ራሱ አኬ የሚለቀው ነው ኦርቶዶክሳዊነት መጠን ነው ይባልና፣ ከዛ ደግሞ እዛው ጋር እመቤታችን ሞት የተፈረደበትን ስጋ አልያዘችም ይባላል። ከዛ በኋላ ይወርድና እመቤታችን ሞት የተፈረደበትን ስጋ አልያዘችም ማለት መለጠጥ ሳይሆን መበጠስም ነው ሎል ይልና በታሪክም ውስጥ ብቻ ሳይሆን በታሪክ ውስጥ ብቻ ሳይሆን ካቶሊክን ጨምሮ የእኛውም ጥንታውያን አብያተ ክርስቲያናት ዘንድ ተሰምቶ የማይታወቅ እንግዳ ትምህርት እኛ አገር ብቻ ነው፣ እሱም በጣት የሚቆጠሩ ሰዎች ሲናገሩ የሰማሁት። ይሄ ጉዳይ በካቶሊክም ሆነ በሌሎች ቤተእምነቶች ቤተእምነቶች አያት ቤተክርስቲያናት ውስጥ የለም። እኛ ሀገር ብቻ ነው ማምላክ ወላዲተ አምላክን የተፈረደበትን ሥጋ አልያዘችም የሚለው ትምህርት ያለው ብሎ ስለ ጥንት አብሶ ያነሳል። ማደናገር አትችሉም። በነገራችን ላይ ቤተ ክርስቲያን እንደ እውነት እውነት፣ ጤነኞች ከሆናችሁ እናንተ መጽሐፍ ቅዱስን የምትመረምሩ ከሆነ ስለተፈረገበት ስጋ ሞትን አለመቅመስ ይህም በበላችሁ ጊዜ ሞትን ትሞታላችሁ ነው አደ የተባለው፣ ሞትን ትሞታላችሁ ከሆነ ሄኖክ አካሄዱ ከእግዚአብሔር ጋር ስለሆነ አልተገኘም ይላል። ሞት አላያየ ኤልያስ በሳሰረ ገላ ተወሰደ፣ ሞት አላየም። ኤልያስ አንዱን ልንገራችሁ፣ የሶም ሶምን ታሪክ ራሱ ኮም ብላችሁ ብታጠኑ ለእናቱ የተነገረላት ንግግር ነበረ። ዛሬ ለማ አምላክ ወላዲት አምላክ ወላጆች ምን ተነገረ? በአንድ ጎን ቅዱስ ትውፊትን የምትቀበሉ የማይመስለኝ ሰዎች አላችሁ ማለት ነው። እንዴት በሶስት ዓመቷ ወደ መቅደስ ይዘዋት ሄዱ? የሚለውንም መልስ በምን ተረድተው ከማጋ ተነጋግረው የሚለውንም የምታምኑና የምትረዱ አይመስለኝም። ከዛ በተረፈ የእግዚአብሔር መንፈስ ቅዱስን የእግዚአብሔርነት ማዳን እግዚአብሔር ነው፣ መፍጠር እግዚአብሔር ነው። በእሷ ላይ የተደረገውን እያንዳንዱ ክንውንን እግዚአብሔር አይችልም የሚል አልተጠበቀችም፣ ከእናቷ ማዕፀን ጀምሮ አልተጠበቀችም የሚል ትምህርትን በሌላ ተቃራኒ መንገድ እንደተረዳቸው ያሳያል። እንደ ፉከራ እንግዲህ በካቶሊክ እኛ የካቶሊክ ነገር ምን ይሰራልናል? የቤተ ክርስቲያን ትምህርት ነው፣ ሊገዛ ነው የሚገባው ወገኖቼ። ትንሽ እውቀት ያስታቢያል ደግሞም ይገላል። ስለመጠበቅ ስናስብ ወይንም አለመሞትን ስናሰብ ስናስብ እግዚአብሔር አይችልም ወይ እሷን መጠበቅ ጥልቅ ብለን ወደ ታች ብንሄድም የቤተ ክርስቲያን ትምህርት ላይ ይህንን ጉዳይ የሚጽፈው ሰው ልክ እንዳይደለና አደም መግዛት እንዳለበት መነገር ነበረበት። ግን ብዙዎቻችሁ ተከታይ ስላላቸው ስለምትፈሯቸው አትናገሯቸው። ግን እንደዚህ በጣም ብዙ ጽሁፍ፣ በነገራችን ላይ አኬ ስለነግርማ አጭር ጽሁፍ ጽፎ እቃወማለሁ ብሎ ሰላሳ ደቂቃ ላስቀመጠው ወዲያው ሀርድ ሲሰጡት የግርባ ልጆች ወዲያው ያወረደው እንታወቃለን። በነገራችን ላይ መቀለዱ አያዋጥም። ስለዚህ ይሄ ትምህርት እኛ ጋ ነው፣ ለዛው በጥቂት ሰዎች ዘንዳ ብልል ማንን እንስለ በዛ ጊዜም እኔ ድብቅ ነገር የለኝም። ዲያቆን እስቅያስ ሀያ አንድ አባቶችን ጠየኩኝ፣ ሀያ አንዱም የተለያየ ነገር ነገሩኝ ሲል ደውዬ አሳየኝ። እነዚህ ሀያ አንድ አባቶችን አምጣ ብየዋለሁ በጊዜው ዛሬ ላትረዱን ትችላላችሁ። አወቅ ሻወቅ ሲሏት መጽሐፍ አጠበች እንደተባለችው አወቅ ሻወቅ ሲባል ክፍተት የሚያመጡ ናቸው። እነዚህ ሰዎች አለቀባቸው ከሌላው ጋር የሚከራከሩበት ዋና ነገር። ስለዚህ እነዚህ ሰዎችም የሚያደርጉትን ነገር ቆም ብላችሁ ማየት አለባችሁ። እያንዳንዶቻች ብትጠሉኝ፣ ጥሉኝ። ማንም ከቅዱስ ቤተክርስቲያን አይበልጠው። ይልቁኑ በጎቼን ግልገሎች፣ ጠቦቶችን እንደሚል ብዙ ጠቦቶች ይሰነካከላሉ። ቤተ ክርስቲያን አስተዳደራዊ ነገሯ እስካልተነካ ድረስ እንደዚህ አይነት የትምህርት ንፋስን ቶሎ ቶሎ ቶሎ ቶሎ ብላ አደብ ካልያዘች፣ በዚህ የቤተ ክርስቲያን ትምህርት የማይጓዙትን ከእኛ አይደሉም ብላ አደብ ካላስገዛች ካልመከረች፣ ሞክረናል እኮ ተናግረን እኮ በሊቃውንቶቹም ይዘው እንዲያስተምሩ እኮ ሞክረናል። የሚማር ልብ የላቸው። ከኛ ውጭ የሆኑ መጽሐፍትን ነው የሚያነቡት። የቤተ ክርስቲያንን መጽሐፍ ግዙ ምን ይላል አያቁትም። ስለዚህ ሌላ ነገርን ነው እያዩ ያሉ። ስለዚህ ሁሉ በአግባብ እና በስርዓት ይሁን። ሊቃውንቶቹ የሚናገሩትን ነገር መልሰው የሚያድፋፉና የሚናገሩ የሚጠጁ ቡድኖች አሉ። ነገ ሌላ ቦታ እንዳናገኛቸው ፈራ ነው። አሁን ገንዘብ ካላደረግናቸው በህቡ ነው የሚሰሩት። ትውልድ ንቃ፣ ቤተክርስቲያን ንቂ ነው እያልኩ ያለሁት። እስኪ አባታችን በዚህ ጉዳይ ላይ ምን ይላሉ? ንጹህ አደረጋት ማለት ለምሳሌ በአንድ ቃል ብቻ ልንገርዎ ይሄን ማለት ለምሳሌ ለምሳሌ ንጹህ አደረጋት ሲል ጥንቱንም ንጹህ ሆና እንደኖረች ነው የሚያስረዳው። ለምሳሌ እዚህ ጋር አንድ ሰው ሊደበድበ ይመጣ፣ እዚህ ጋር ተነስተው እርሶ ያ ሰውዬ እኔን ከመምታቱ በፊት ቢያድኑኝ ከመመታቴ በፊት ማለት ነው። ስለዚህ ንጹህ አደረጋት ሲል ንጹህ ሆና እንደኖረች ጠበቃት ማለት ነው፣ በንጽህና ጠበቃት ማለት ነው እንጂ ንጹህ ሆና ለምሳሌ፣ ሊቃውንት እንደውም የሚተረጉሙት እንደ ሰርግ ቤት ንጹህ ሆነች ብትገኝ ይላሉ። እንደ ሰርግ ቤት፣ የሰርግ ቤት ንጹህ ናት ነው፣ ንጹህ ሆና ነው የተገኘችው። የሰርግ ቤት ተጠርጋ ነው የምትነጸው አይደል? እመቤታችን ግን አድሮባት ንጹህ ያደረጋት አይደለም። አቀባ ጳራቅሊጦስ ምከርሰማ ማለት መንፈስ ቅዱስ ከእናቷ አብራክ ከሔዋን ማሂፀን ጠበቃትም ጠበቃት። ያ ማለት መርገም አልወደቀባትም ነው። ለምሳሌ በአንድ ነገር ብቻ ልናገር ከተነሳ ማለት ነው እንቋላ አሁን ለምሳሌ እንቁን ከጭቃ ውስጥ ብናደርገው፣ ከጭቃ ውስጥ ብናደርገው ከጭቃው ውስጥም እንዳለ የጭቃው የቆሻሻው ሳይዋሃዱ ያበራል ይላል ቅዱስ ኤፍሬም። እንቁ በጭቃ ውስጥ እያለ ማብራት እንደሚችል ድንግል ማርያም በበደለ ባዳም አብራክ ውስጥ መሆኗ ታበራ ነበር። ለዚህ ነው ቅዱስ ያሬድ ማርያም ሰተሀቱ እምትካት ውስተ ከርሡ ለአዳም ከመባሕሪ ይጻዳ መቤታችን በአዳም አብራክ ውስጥ እንደ እንቁ ታበራ ነበር። እንቁ እንኳን በባህር ውስጥ በቆሻሻ ውሃ ውስጥ ሆኖ ቆሻሻው ሳይነካው ቆሻሻው ሳይዋሃደው ማብራት ከቻለ ድንግል ማርያም ከአዳም አብራክ ከአዳም ባህሪ ተገይታ የአዳም ኃጢአት አልወደቀባትም። ብልህ ለምንድን ነው የምታደንቀው? ይላል ድንግል ማርያም እንደ ብረት አደለችም። ድንግል ማርያም እንደ እንቁ ናት። ድንግል ማርያም እንደ ወርቅ አደለችም። ድንግል ማርያም እንደ እንቁ ናት። እንደ ብረት ማለት ብረት ካፈር ውስጥ ቢቀመጥ ይዝጋል። እንቁ ግን ካፈር ውስጥ ቢያስቀምጡትም ካፈሩ ዝገቱን ሳይካፈል ባፈሩ ውስጥ እያበራ ይኖራል። ስለዚህ ድንግል ማርያም ከአዳም አብራክ ጀምራ ማን ጠብቋታል ማለት ነው? መንፈስ ቅዱስ ጠብቋታል። ስለዚህ ምንድን ነው ንጹህ ሆና ብትገኝ ያለው ሊቃውንቱ የተረጉሙት እንደ ሰርግ ቤት ነው አሉ። የሰርግ ቤት ይጠርጉታል፣ ያነጥፉታል፣ ሽቱ ይረፈርፉ ይረጩታል፣ ደራርበው ያነጥፉታል። ከዚያ ሙሽራና ሙሽሪት ይዋሃዱበታል። ያው ተዋህዶ ላይ መጣ ማለት ነው። ሙሽራና ሙሽሪት አንድ አካል በመኝታ ተገናኝተው አንድ ልጅ ይወልዳሉ፣ አንድ ልጅ ከዚያም በኋላ ደግሞ የሙሽራና የሙሽሪት ቤተሰቦች ደግሞ አንድ ሆነው ይበላሉ፣ ይጠጣሉ። ስለዚህ ያችን የሰርግ ቤት ንጹህ እንደሚያደርጓት እግዚአብሔርም እምጽቡር ከመምጽቡር ጽሩ የገብራ ይላል። ከጭቃ እንደተገኘ ወርቅ ባህሪው ካደፈበት ከአዳም የተገኘች ንጽሕት እንቁ ድንግል ማርያም ነበረች ነው። ከዚያ ያችን ምን ያላታል? አለ ይጠርጓታል አለ። በእመቤታችን አድሮባት ሳይሆን ጥንቱን መንፈስ ቅዱስ ጠበቃት አለ። ከዚያ በኋላ ምን አለ? ሽቱ ይረጯታል አለ። መዓዛ መለኮቱ አይለያትም። ያ ማለት እግዚአብሔርን በጸነሰች ጊዜ ከጸነሰችም በኋላ በወለደችም ጊዜ ከወለደችም በኋላ ወላዲታ አምላክ ተብላ ትኖራለች ማለት። ከዚያ በኋላ ምን አለ? ያችን ደራርበው ያነጥፏታል አለ። እመቤታችን ድንግል በህሊና ወድንግል በስጋሃ ናት። ቅዱስ ቴዎዶጦስ ሲጨምረው ደግሞ ምን ይላል? ድንግል በህሊና ወድንግል በቃላ አለ። እመቤታችን እንደውም አለ በቃሏ ብቻ ሳይሆን በህሊናዋም ድንግልናት። ቅዱስ ዮሐንስ አፈወርቅም ይላል አይደል እስመ ለመላይክት ሰይ ተክሎሙ ድንጋል የሊና ለመላይክት የህሊና ድንግልና አልተቻላቸውም። ከእመቤታችን በቀር የህሊና ድንግልና የተሰጠው የለም። ከአራት ወገን ንጽሕት ናት። አንደኛው ከመስማት ንጽሕት ናት ጠበቃት የተባለው እኮ ነው። ከመስማት ንጽይት አርጓታል። ሁለተኛው ከማየት ንጽይት ናት። ከመይገሲስ ሰው በአካሉ በእጁ ዳሶ ከሚሰራው ኃጢአት ንጽይት ናት። ከርኢ፣ ከሰሚ፣ ከገሲስ ከአጼ ነው በሽታ ከሚመጡ ኃጢአቶች ንጽይት ናት። ስለዚህ መንፈስ ቅዱስ ጠበቃት ማለት ከነዚህ ሁሉ ጠበቃት ማለት ነው። ስለዚህ አብ ለአጽንኦ ለአጽንኦ፣ ማለት ለማጽናት፣ ለምሳሌ እግዚአብሔርን ለመቻል ምን ማለት አለባት? ጽኑ መሆን አለባት። እንደውም እኮ ምንድን ነው የሚለው ንስቲት ወለት ወለቶሙ ለነዳያን ጾረተከ ነፍሳ ቀደስከ ወስጋ አንጻይከ አጽናይካ ወይ ደንገጸት ብከ ትንሽ ብላቴና ጸነሰች። እሷንም ምን አልሃት ይላል? የትንሽ ብላቴና ጸነሰች፣ አጽናሃት፣ አልደነገጠችብም። ሰማይና ምድር ለማይችሉት ጌታ የአስራ አምስት ዓመት ብላቴና ማሂፀን ውስጥ መቀመጥ ምን መባል ነው? መጽናት ይጠይቃል። ስለዚህ አጸናት የሚለው እሱን ነው። መንፈስ ቅዱስ ንጹሕ አደረጋት የሚለው ይሄንን ስለሆነ ማለት ነው። ስለዚህ ያችን ደራርበው ያነጥፏታል። ድንግል በክሌ ናት። በዚያች ሙሽራውና ሙሽሪት እንደሚዋሃዱባት በመቤታችንም መለኮትና ስጋ ተዋህደውባታል። በዚያች የሙሽሪትና የሙሽራው ወገን አንድ እንዲሆኑባት በመቤታችን የሙሽራው የመለኮት ዘመዶች መላይክት የሙሽሪት የስጋ ዘመዶች ደቂቀ አዳም አንድ ሆነውባታል። በዚያች መብል መጠጥ ተገይቷል አለ። በእመቤታችን ስጋ ወደሙ ተገይቷል። በዚያች ምን ተገይቷል አለ። ዘፈን ጨዋታ ተገይቷል አለ። በእመቤታችን ተአምር ተገይቷል። ታምር፣ ታምር ማለት ምንድን ነው? አምላክን ከመጽነስ በቀር በዚህ ዓለም ታምር ሊመጣ አይችልም። ያለ ዘር ከመጽነስ በቀር ታምር ሊመጣ አይችልም። ሰማይና ምድር ለማይችሉት መወሰኛ ሆኖ ሰማይና ምድር የማይችሉትን ከመወሰን በላይ ታምር ሊመጣ አይችልም። ቃሌዎች ያሰማለን አባታችን። እንግዲህ የቤተ ክርስቲያን ትምህርት ይህ ነው። አሁን የፈረንጅኛ ቋንቋዎችን ሌላ ሌላ ነገርን ማገናዘቡ ጥሩ ሆኖ ሳለ የቤተ ክርስቲያን ትምህርት ምንድን ነው የሚለውን ከሊቃውንት ስሙ በግልጽ አማርኛ ከዛ በተረፈ እማ አምላክ ወላዲተ አምላክ ላይ ይህንን በመላሽ ጊዜ ሞትን ትሞቻለሽ ማለት ነው ያለው። ያልሞቱትስ ሄኖ እና ኤልያስ እንዴት ነው ብለን አስበን እናቃለን። ስለዚህ ቆም ብሎ ማሰብ ትልቅ ነገር ነው። እንደፈለግን እንዳሻል ከቅዱስ ቤተክርስቲያን ትምህርት ውጪ በእውነት እንደፈለግን መናገሩ ያስንቃልም። ከጀርባ ሌላ ነገር ያስጠረጥራል። እኔ ከነዚህ ግለሰቦች ጋር ምንም አይነት ፐርሰናል ግጭት የለኝም። ነገር ግን ምንድነው አጀንዳ የሚሰጡት ምንድነው? እና አኬ አጀንዳ የሚሰጡት ለህዝቡ። ለምሳሌ ሰሞኑንም ስለማስታረቅ ቤተክርስቲያን የመጀመሪያ ትምህርቷ የሆነውን ትምህርት የምታስተምርበትን ነገር አኬ አንስቶ ማንም የለም ማለት እኛ፣ አለ ብለን አሉ ቤዛ የሆነ የሞተልን አለ ብላለች ቤተክርስቲያን እንደ አዲስ ሹ ማንሳት ማለት ነው እና ወደድክም ጠላህም ማንም ከቅዱስ ቤተክርስቲያን አይበልጥምና ትውልድ አስተውል መልክቴ ነው እንደ ግሪሳ ሰውን እየተከተልክ ሰው ደግሞ አይሰትም እያልክ ጦር እየሰበክ ሰውን ከመሳደብ ረጋ ብለ ለቤተክርስቲያን ትምህርት ተገዛ ነው እያልኩ ያለሁት እያንዳንዱን ነገር በማስተዋል ነው እኔ እነዚህ ልጆች አንደኛ የቅዱስ ቤተክርስቲያንን ትምህርት ይልቁን የኛን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመናቅና የሌሎችን ትምህርት በማንሳት የሚያመጡት ምንም አይነት ለውጥ የለም። ሊቃውንቶቹ ሰድረው ቤተ ክርስቲያንም ስንዱ እመቤት ሆና ነገሮች ተቀምጠዋልና ለአባቶች ተገዙ፣ የአባቶችን ትምህርት ስሙ፣ መልእክቴ ነው። ከዛ በተረፈ በተለያየ ነገር አክቲቪቲያቸውን እናከብራለን። ለምንፍቅና የሚመልሱትን መልስ እናከብራለን። ከዛ በተረፈ ግን እንደገና ደግሞ ተመልሰው በቤተክርስቲያን ውስጥ ያለውን ነገር እንዲሁን እንዲሁን ማለታቸው ይልቁኑ ለግልገሎቹ እና ለጠቦቶቹ የማያዝን አስተሳሰብ እና የማይራራ አስተሳሰብ ነውና፣ ትውልድ ንቃ መልእክቴ ነው። በዚህ ጉዳይ ላይ እንግዲህ ትናንትና ለሰደባችሁኝና ለተናገራችሁኝ ዛሬም ጠንከር አድጌ መጥቻለሁ። ቀጥሉ፣ እኛም እንቀጥላለን። ቤተክርስቲያንን እነስማ መልእክቴ ነው። በጀማ ቁርባን ቆረብን ብላችሁ እንደ ላንቲካ የምትለጥፉ አሁንም ተጠቀቁ ቁርባን መቀለጃ አይደለም። ቁርባን የሆነ ግለሰብን መሸለሚያና ማሸላለሚያ አይደለም በመሰረቱ በየአመቱ አጋንንት የሚወጣለት ሰው በየአመቱ አጋንንት የሚያሰናብት ሰው ባይቀልድባችሁ መልካም ነው ቤተ ክርስቲያንም ፍራንክ ሰበሰበልኝ ግለሰብ ብለሽ የተለያየ ነገር ባታስደፍሪ ስርዓተ ቤተ ክርስቲያንን ባታስደፍሩ የሴምሲ ቅዱስ ሚካኤል ደብርን የአደራ መልእክቴን እናገራለሁ ፍራንክ መሰብሰብ ሰውን እንዳያደርግም። ስለዚህ እያንዳንዱን ነገር እንመጣበታለን። ከልብ ነው ወዳችሁ፣ ከልብ ነው ማከብራችሁ። ምሽት ስድስት ሰዓት ላይ እንገናኛለን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ